አረ፣ በጣም የሚያሳዝን ነገር ነው። በጣም የሚገርም ነገር እና ዝግንን የሚያደርገኝ ነገር ምንም አምኜ ለመቀበል ያቃተኝ ነገር ወላሂ ለአዚም ነው የምላችሁ። በብሬክስ ሀበሻዊ ቴሌግራም እና ፌስቡክ ላይ እንዲሁም ዩቱብ ኮሜንት ላይ እየለቀቀውን አይታችሁታል። ግን እውነት ነው አምናችሁ ተቀበላችሁ። ኢና ሊላሂ ወኢና ኢለይህ ራጅዑን። አሰላሙ ዓለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት ፈጣሪ ይጠብቃችሁ። ከእንደዛ አይነት ድንገተኛ ሳይታሰብ ወላሂ ለዓዚም ከእንደዚ አይነት ነገር አላህ ይጠብቃችሁ። እኛንም በሀገር የምንኖረውን አላህ ይጠብቀን። መጀመሪያ ማለት የሚፈልገው ነገር ይህንን ነው። ቴዲ ራያን የማያውቅ የለም። ዩቱብ ቻናል የእሱን ዩቱብ የማይከታተል ሰው የለም። ከአስራ አምስት ቀን በፊት ነው ምናምን ፊቴን ታመሜ ምናምን ሐኪም ቤት ሄጄ ተሽሎኝ ምናምን እያለ ቪዲዮ የሰራውን አይታችሁታል። አሁን ቅርብ ሰዓት ከስምንት ቀን በፊት የሰራው ቪዲዮ አለ አይደል? እኔ ወላሂ ልዓዚም ማመን አልቻልኩ። ውድ ቤተሰቦች አሁን ላይ ወላሂ ልዓዚም የሰው ልጅ ደህና ነኝ አለሁ ብሎ አለሁ አልሐምዱሊላህ ረብል ዓለሚን ደህና ነኝ ብሎ ማውራት እራሱ በጣም ትልቅ ነገር ነው። ወላሂ በቃ ሰው ሲባል እንደዚህ ነው። በተለይ በተለይ አሁን የያዝነው ዓመት ትላንትና አይተ ነው ዛሬ ሞተ። ጠዋት አይተ ነው ማታ የለም ሙቷል። ምን አይነት ጊዜ ነው የደረስ ነው? ወላሂ ልዓዚም እንደዚህ አይነት ህይወት ይዘን እንደዛ አይነት የምንሞትበትን የማናቅ ሰዎች፣ በሰዎች ላይ ክፉ ስንሰራ፣ በፈጣሪያችን ላይ ስናሟርት፣ በራሳችን ላይ ስንቀልድ። ወላሂ ለዓዚም አሁን ላይ ሁሉም ሰው እየሰከረ ያለው ለገንዘብ ነው። ሞትን እረስተናል። ወላሂ ለዓዚም ሞት ያለበት ሰው እንዲያው ከአሁን በኋላ ብንችል መጥፎ ነገር መስራት አይደለም፣ ቀርቶ እንደው ወላሂ በየደቂቃው በየሴኬንዱ ከፈጣሪያችን ጋር መገናኘት አለብን ጎበዝ። እኔ ወላሂ አለሁ ብዬ ለማውራት በቃ ከበደኝ። ደህና ነኝ ለማለት ራሱ ፈራው። እኔ እንደዛሬው በጣም ተሰምቶኝና አዘኝ አላውቅ። ብዙ ሰው ሞቶ አይቻለኝ። የዛሬ ስንት ዓመት ነው ስንሄድ በባህር ወደ መቶ አምሳ ሰው ኦፊቴ አልቋ ይቻለው። እንደ ዛሬው ግን ደንግጬ አላቅም። ቁም ነገር የተለቀቀውን ሳይ ማመናቃት ከስምንት ቀን በፊት ቪዲዮ ሰርተዋል አልኩ ቪዲዮ ለቀው አልኩ ቪዲዮ አይተናል። አረ ምን አይነት ተአምር ነው? በምን አይነት ነገር ነው የሞተውስ እንዴ አማሟቱስ እንዴት ነው? ወላይ እኔ በቃ ብሬክስ በቲክቶክ ወይም በዩቱብ የሆነ ነገር ይለቃል ብዬ ጠበኩት ጠበኩት፣ አልለቀቅም። ወላይ እኔ ያማማቱን ነገር ማወቅ እፈልጋለሁ። እንግዲህ ቴዲ የሚኖረው ተይዞ መጥቶ ኢትዮጵያ ነበር፣ ከዛ ተመልሶ ሪያድ ገባ። ሪያድ ነው እንዲህ የሚኖር የምናውቀው። ሳውዲ አረቢያ በሪያድ ከተማ እንደሚኖር ሁሉም ሰው ያውቃል። ብዙ ጊዜ ቪዲዮ ሰርቷል። ብዙ ጊዜ ላይቭ ላይ ይገባል። አሁን ላይ ዛሬ ምንም ባልታሰበ ቀን ቪዲዮ በሰራ በስምንተኛ ቀኑ ዛሬ ላይ ሞቷል መባል ወላሂ እንኳን ለቤተሰቦቹ ለመላው ኢትዮጵያዊ ማመን የማይቻል ነገር ነው። ማንም ሰው ሊያምን አይችልም። እኔ በጣም የቴዲ አሟሟት በምን አይነት ዘዴ እንደሞተ እኔ እስከማውቅ ድረስ ቪዲዮ እስከሚሰራልን ድረስ በጣም ቸኩያለሁ። በጣም ወላሂ ለአዚም በጣም ነው ያዘንኩት። ማን ነው ግን እንደ ኔሄድ የነገጠ? ብዙ ሰዎች የምር ኮሜንት ላይ ግቡ፣ ብሬክስ ሀበሻዊ ላይ ግቡ። ብዙ ሰው አላመንም። በሱ ላይ አታሟርቱ፣ በሱ ላይ አትቀልዱ። ውሸት አታውሩ፣ ያልሞተውን ሞት አትበሉ ምናምን የሚል ኮሜንት ነው ከላይ እስከታይ ያየሁት ነገር። ግን ወላሂ ለአዚም በጣም ነው ያዘንኩት። በጣም በቃ የሰው ልጅ እንደዚህ ነው መጨረሻው። በሰው ሀገር ላይ ተንከራቶ ሀገሩ ላይ ደልቶት አንድም ቀን ሳይኖር በባህር እንዴት ተንከራተተ። በሰው ሀገር ላይ አገሩ ላይ እንኳ እፎይ ብሎ ሳይኖር በሰው ሀገር ላይ ሂዶ መቅረት ወላሂ ያሳዝናል። በጣም ነው እኔ ያዘንኩት። እንዴት ሊሆን ይችላል? በቃ እኛ ሀበሻዎች በሰው ሀገር እየተንከራተትን ነው አልቀን በዛው የምንቀረው ማለት ነው። በቃ ሳያልፍልን እንዴት ተመኘን ነው የምንሞተው ማለት ነው። ወላሂ ለአዚም ከቤተሰቦቹ ጋር በደስታ እየኖረ ምንም ሳይለያይ ናፍቆት ሳይጎዳው የሰው ሀገር ሳይነካው በሀገሩ ላይ የሞተ ሰው ምንኛ ደስ ይላል። ቤተሰቦችን አሳልፋለሁ፣ እኔም ያልፍልኛል ብሎ እየተንከራተተ በሰው ሀገር ላይ በዛው ሙቶ መቅረት በጣም ነው ያሳዘነኝ። ወላ በጣም አዘኛለሁ። በጣም ነው ያዘንኩት። እንደ ዛሬው ልቤ ተነክቶ ያቅም። ወላ ኧረ ሱብሃን አላህ እነሱን የማያውቅ አለ? ቤተሰቦቹ እንዴት አምነው ሊቀበሉ ነው? ሚስቱስ ስ ወላሂ ለአዚም እንዴት ብላ ልትቀበል ነው? እኔ ይሄ ነገር ውሸት ነው በሉኝ፣ ውሸት ቢሆን ደስ ይለኝ። የምር ብሬክስ ሀበሻዊ ደግሞ ውሸት አይለቅም። ሳይሞት ሞተ ብሎ አይለቅም። ወላ ብዙ ሰው ማመን ያሳዝናል። ወላይ ቤቴ ላይ ማዲያት የወጣብኝ ቢያንስ ሰባት ዓመት ይሆናል። የዛሬ ሰባት ዓመት ሻሂ ጋዋ ነበረ ምሰራው። ሻሂ ጋዋ ልክ እንዳረቦቹ አይደለም፣ ሰዎቹ ክዌቲ ናቸው። የሀገራችን ቡና ያስመጣሉ፣ ራሴ ቆልቼ ፈጭቼ ነበረ ምሰራላቸው። የዛ ሰዓት እኔ ምንም አልመሰለኝም ነበር ምንም አላቀም የሀገራችን ቡና ነው ሱቆላው። ያው እንደምታውቁት ሽታው ቆንጆ ነው። እንደዛ አርጌ ነበረ ያው ፊቴ ወደ ቡናው አርጌ ጭሱ እታጠነው ነበረ፣ ባለማወቅ ማለት ነው። ያው ሽታውም የሀገራችን ቡና ስለሆነ ቆንጆ ስለሆነ እንደዛ ያው በምሰራበት ሰዓት ነበር የወጣኝ ማለት ነው። ነገር ግን ብዙ ጊዜ ቼክ አድርጌም አላቅም፣ ሕክምና ምናምንም ህጅ አላቅም፣ ምንም አይነት ክረምም ተጠቅሜ አላቅም ነበር ነገር ግን ከሰባት ዓመት በኋላ አድ ስራ ሄጄ ያው ሻሂ እንደዚህ ሰራለው፣ ምግብ ሰራለው። የሆነ አረብ መጣና ፍትህ ምን ሆነ ነው እንደዚህ የጠቆረ መድኃኒት አለው አለኝ። እንዴት አልኩት። ያው የሆነ እኔ ጋር ሰራተኛ ነበረች ያው ያንተ ትንሽ ነው።